አእናራጭብይፏብትን እያለ ደብሮኝ ወደ አዲስ አበባ መጣሁ። እኔ ሰላም እንዴት ናችሁ ውድ የቲክቶክ ቤተሰቦች? ይሄ ቪዲዮ የይቅርታ ቪዲዮ ነው። ቪዲዮ ረዥም ነው ተቆርጦ ነው የተፈሰተው። ቢሆንም ግን ቃላቱ ልክ አልነበረም። እናንተ ልክ ናችሁ እና በጣም በጣም ይቅርታ ከልቤ ነው። እናቴ ሽቲ ለብሳ ነው ያሳደገችኝ እና ሌላ ነገር ወይም ደግሞ ተንኮል አስቤ ወይ ደግሞ እናንተን ለመናገር አስቤ አልነበረም። ጀስት ላይቭ ላይ እየተጫወት ነበረ የተነጋገር ላይክ፣ በቀልድ መሀል ላይ የተወራ ወሬ ነው እና ለዛም ይቅርታ በጣም ሁላችሁም የድሬዳዋ ሰዎች በጣም ወዳችኋለሁ። ከአንዴም ሁለቴ መጥቻለሁ። በጣም አሪፍ ሰው ናችሁ፣ በጣም ጸደ ሰው ናችሁ። እግዚአብሔርን ወዳችኋለሁ። ድሬዎች መጥቼ እንደውም ቪዲዮ ሰራለሁ፣ ሀግ አደረጋለሁ፣ አቅፋለሁ። ድጋሚ ማለት ነው። አንዴ ደግሞ እኔ ይቅርታ ብያለሁ፣ ይቅርታ ቪዲዮ ሰርቻለሁ፣ ይቅርታ ብያቸዋለሁ። ከልቤ ነው ይቅርታ ያልኳቸው ምናምን ነገር ሌላ ነገር ካልሆነ በስተቀር ይፈቱኛል። በእናት አሰቃዩኝ እንጂ። ጃኒ የተጠረጠረችበት ድርጊት በስንት ዓመት እስራት የሚያስቀጣ ነው እንዴ? ቆያችን ጠበቃ ስብላ ሲባነኝ እንግዲህ አስቀድሜ የሰራሁትን ቪዲዮ ተከትሎ በርካቶቻችሁ ምን ያህል እስራት ሊያስከትል ይችላል የሚለውን ጠይቃችሁኛል። ይሄ በቲክቶከሯ ተፈጸመ የተባለ ተግባር በኮምፒውተር ወንጀል አዋጅ ቁጥር 958 ስር የሚወድቅ ሲሆን በዚህ አዋጅ መሰረት ማንም ሰው የኮምፒውተር ስርዓትን ተጠቅሞ የአንድን ሰው የአንድን ማህበረሰብ ክብር የሚነካ፣ የሚያንቋሽሽ የሚዘልፍ ንግግር ማድረግ የለበትም። ይህንን ካደረገ በሶስት መንገድ ሊቀጣ እንደሚችል በአማራጭ አመልክቷል። የመጀመሪያው እስከ ሶስት ዓመት በሚደርስ ቀላል እስራት ልትቀጣ ትችላለች ወይም ደግሞ እስከ 30 ሺ ብር በሚደርስ የገንዘብ ቅጣት ወይም በሶስተኛ አማራጭ የተቀመጠው በገንዘብ ቅጣትና እስከ ሶስት ዓመት በሚደርስ ቀላል እስራት ልትቀጣ ትችላለች ማለት ነው። በመሆኑም እንዲህ ያሉ ተግባራት ለእስር የሚዳርጉና ከፍተኛ ጉዳት አጥፉ ላይ የሚያደርሱ መሆናቸውን ተገንዝበን ሁላችንም ልንጠነቀቅ ይገባል። ይህች ልጅ ስትታሰር ታውቃላችሁ? እናት አላት የምትጠይቀው ጆን ዳንኤል ማንም የለውም። ይህች ልጅ ናት ያለች ስንቅ እንኳን የምታቀብለው የሁሉም እስረኞች እናንተ አንድ ሰው ስታስሩ፣ ቤት ውስጥ ያስቀመጣችሁት በእስረኞች በልጆቻቸው ጉሮሯቸውን የሚደፍኑ እናትና አባቶች አሉ። እናንተ ናቸው የፈጠራችኋል። እነዚህች ልጅ እኮ እናንተ ናቸው የፈጠራችኋል። አስተካክላ መናገር ብትችል ኖሮ ዛሬ እንደዚህ አይነት ስህተት ውስጥ አትገባም። የትላንትናው ስርዓት እኮ ነው ጃኒን የፈጠራት። ያ የዛሬ ስርዓት ደግሞ ማንን እንደሚፈጥር እናውቃለን። አላለቅስም እኔ ለእግዚአብሔር ለምሰጠው። ትወድቃላችሁ፣ ትወድቃላችሁ። እግዚአብሔር ምስክርና ወዳ ለቃችሁ መጥፎ ነው፣ መጥፎ ወዳ ደቅ ምትወድቁ ምክንያቱም እንባለ እለ ዛሬ እነዚህ ልጆች የሚሳሳቱትን ልጆች ማቃናት ነው ያለባቸው በማሰር አይደለም በመምከር በማሰቃየት አይደለም በመምከር ብታቀው ህጉን ብታቀው ኦኬ ይሄ ነገር ስላላወቀች እኮ ነው ግን መማሪያ ልትሆን አትችልም በእውነት ቅጡ ሰው በእውነት ፍትህ የለም ፍትህ የለም ፍትህ የለም ፍትህ የለም ስል ከአብይ ጋር ልታያይዘኝ ትፈልጋለህ ቻላው ጋር ነው ፍትህ የሌለው። ስልጣንህን የምትጠቀምበት ገባህ? ተው ማትሉበት ነውር ነው ማለት፣ ቁጭ ብላ ምትሳደሙ ከናንተ ጋር የምትሰራው ምናም፣ አትያዙ ጃኒ እንደዚህ እንደዚህ የሚባለው ፖሊስ ጣቢያ ነች እና ምናም ሲባል፣ እኔና ስቲፍ ነን እና ሜርኩሪ የምትባለው ቲክቶከር ታውቃታላችሁ፣ እሷ ሆነን ላጥ ብለን ሄድን። ስንገባ ፖሊሱ ም ሰላም አለ ምናምን፣ እና እዚህኛው ክፍል ነች ጃኒ ተባልን። ሄድን፣ ቁጭ ብላለች ጃኒ። ከዛ አወራ ነው መርማሪውን፣ ማዘዣው ምን እንደነበር አነበበልን። መጀመሪያ ቀድመን ሄድን፣ ማንም አላወቀም፣ ማንም አልሰማም። እኔና አስጢፍ ነን ቀድመን የደረስን። ከዛ በቃ ምንድነው የሚሆነው ስንለው፣ ዛሬ እዚህ ታድራለች፣ ሰው ዛሬ እዚህ ታድራለች እዚኛ እንንከባከባታለን፣ ነገ ግን ወደ ድሬ ትወሰዳለች፣ ነው ከድሬ ነው ክሱ አለን መርማሪው። ክሽ ያለን እህቷም ነበረች። በቃ ልብስ አምጭላት ምግብ ምናምን አንጫለን። ከዛ ወጣን። ከዛ ቲክቶክ ላይ ስክሮል ስክሮል ምናየ ምን መሰላል ገብቶ ወሬም ባለን ማን እንደነገራቸው አላውቅም። እግዚአብሔርን ነው ምላችሁ። እንግዲህ ቦታው ላይ ነበር ነው መጀመሪያ የሰማ ነው። እኔ ደወልኩ፣ ቀጥታ ለናሆም ደወልኩ፣ ለናኦል ደወልኩኝ። አላመኑም እነሱ ምክንያቱም ክርስትና ምናምን አንድ ሊሆነ ፕራንክ ነው የመሰላቸው። አረ እንዲህ እንዲህ ሆስፒታል፣ ፖሊስ ጣቢያ ነች፣ አላመኑም፣ ፕራንክ ነው የመሰላቸው። እኔ እንግዲህ ለሁለቱን የተናገርኩት ቲክቶክ ላይ ሰምቸ ተለቋል። ቲክቶክ ላይ እንደዚህ እንደዚህ ጃኒ ታሰረች ምናምን ትላንትና በቃ ላይቭ መግባቱ ጥሩ አይደለም በሚል ላይቭም አልገባውም። ከዛ ዛሬ ያለውን ነገር ስናይ ወደ ስምንት ሰዓት አካባቢ ወደ ድሬዳዋ ነው የወሰዷት። የድሬ ልጅ የከዚራ ወክራከሩ የሚጠራ የድሬ ልጅ የከዚራ